ልክ ሶስት ዓመት ሲሆን ይደረጃል፣ ራሱን ይችላል። ከዛ በኋላ ማፍራት ይጀምራል ማለት ነው። እስካሁን ሁለት ኩምታ ላይ ይተናል፣ ሁለት ኩምታ ሊቲንገር ላይ ይተናል። ማነው እንትን ሀስ ላይ ደግሞ አንድ ኩምታ ላይ ይተናል። አንድ ኩምታ ምናምን ይቀጥላል። ቅርንጫፉ በሰፋ ቁጥር ቅርንጫፉ በዘረጋ ቁጥር እንትኑን ፍሬውንም እየጨመረ ይሄዳል። በምስራቅ ሸዋ ዞን ሉሜ ወረዳ ተወላጅና ነዋሪ የሆኑት ቱፋ አለሙ በአቮካዶ ልማት ተሳታፊ ሆነው ኑሯቸውን ከመደጎም አልፈው ጥሩ ገቢ የሚያገኙ ናቸው። በሰባት የአቮካዶ ተክል ጀመሩ። አተር ባቄላ፣ ስንዴ፣ ገብስ ምናምን ነበር የምንዘራው። አሁን ግን ይሄ የአቮካዶ ውጭ መጡና ባክ ጥሩ ነው፣ በዓመት ሁለት ነው የምታመርቱት፣ ሞክሩት ብሎ ሰባት ስምንት ነገር ነበረ ከወደዚህ ጋር የተሰጠን ከዛ በኋላ ሞከርን ሶስት ዓመት ጠብቀን በለስ ስንቀምሰው በቃ ባይሸጥስ የሚል ግምት ውስጥ አደረ እኛ ላይ። አሁን እኔ እውነቴ ነው ቤተሰቤ ሁሉ በጠቅላላ አቮካዶ ይበላው ባይሸጥስ። የሚሉት የአቮካዶ ፍራፍሬ ውዱ የዓለማችን ተክል መሆኑ ሊነግሩን ነው። ወደ ውጭ አገራት የመጀመሪያ አቮካዶ ላኪም ናቸው። እኛ አሁን ለምሳሌ አቮካዶ አይታወቅም ነበር። ኢትዮጵያ አቮካዶ ታመርታለች የሚባል ነገር የለም ነበር። የመጀመሪያ አቮካዶ ወደ ውጭ የላክ ነው እኛ ነን። አንድ ላይ ተደራጅተን አሁነ ካምፓኒ ያለው እንዳውል የሚባለው ያው እንደኔ አይነቱ ብዙዎች ያሉ ቦታ ወደ አንድ ስንት ነው የጀመርነው ጀመ ስድስት ሰባ ስምንት አካባቢ ነው የጀመርነው፣ እና ይሄ ማለት አቡካዶ እኛ ሀገር ላይ ይሆናል፣ አየሩ ይስማማዋል ወይ እንደምታዩት ነው፣ በጣም ይሆናል። አሁን ያለብን መስራት ብቻ ነው። የኦሮሚያ ግብርና ምክትል ቢሮ ኃላፊ መሐመድ ሳኒ አሚን እንደሚሉት አርሶ አደሮቹ ከዚህ ቀደም በተመሳሳይ ምርት ነበር መሬታቸውን የሚገለገሉት። ነገር ግን ጥቅሙም ብዛም ማጥጋቢያ አልነበረም። አሁን በተፈጠረው የአቮካዶ ልማት አልሚዎችን መጥቀም ችለናል ይላሉ። በራሳችን ክልል ውስጥ ችግኝ ጣቢያን በማቋቋም በጣም ኳሊቲ ያለው ችግኝ በማፍላት ለአርሶ አደር በመከፋፈል አርሶ አደራችን ደግሞ በክላስተር ተደራጅቶ እንዲያለማ በማድረግና ከዚህ በፊት በተለያየ ሰብሎች የተሸፍነው የነበረው መሬት ወደ አቮካዶ ተቀይሮ አሁን እዚህ ምስራቅ ሸዋ ላይ ዛሬ ምስራቅ ሸዋ ሉሜ ወረዳ ውስጥ እየታየ ያለው አቮካዶ ይሄ መሬት ከዚህ በፊት ለጤፍና ለተለያየ ሰብሎች ነው ብቻ ነው የተጠቀመው ነበረው። አርሶ አደራችን ለብዙ ዓመታት ተጠቃሚ ያሉንበት እንትን ነበረ ማለት ነው። ይህን አቮካዶ ማልማት ከጀመሩ አርሶ አደራችንን በጣም ተደስቶበት ምርታቸው በጣም ትልቅ ነው። ትንሽ መንከባከብ ይፈልጋል። ትንሽ የራሳቸውን ጉልበት ከጨመሩበት አካባቢው ለራሱ የሚሰጥ ስለሆነ ከዛ ያገኙት ምርት እስከ ውጭ አገር ልኮ በአሁኑ ጊዜ በጣም ተጠቃሚ ከመሆኑ በጣም በሰፊ እየሰራንበት መሆኑን ነው የሚገልጸው። ከምርቱ የሚገኘው ገቢ ትንግርት ሊመስል ይችላል፣ ግን እውነት ነው የሚሉት የአቮካዶ አልሚው ቱፋ አለሙ አቮካዶን በማስፋት ወደ ሙዝ እና ሌሎች ፍራፍሬዎች ማልማት ገብተዋል። ይህም ዘመናዊ ግብርና እንደሆነም ነግረውናል። ለምሳሌ አራት መቶ ግር ከአንድ ሄክታር ውስጥ ነውን ማውራህ እና ወደ አራት ሚሊየን ምናምን ቢያንስ ሶስት ሚሊየን ምናምን ታገኛለህ። እና ይሄ ማለት ይሄ ውሸት ሳይሆን እኛ ሸጠን ስላየ ነው፣ ይሄንን ያህል መጥተናል ማለት ነው። አሁን አሁን ልቅዬ እኔ አሁን ይሄን ብቻ በዚህ ብቻ አይደለም፣ ወደ ሶስት ስድስት ሄክታር ሙዝ ተክ ያለው፣ በሙዝ ደግሞ አንድ ቀን ታያላችሁ፣ በጣም ነው የሚያምረው። እና እንደዚህ እንደዚህ እያረግን የሀገራችንን ዘመናዊ ግብርና ማድረግ ማለት ነው። ምን ያው የምፈልገው አቮካዶ በክልሉ ያለው ውጤታማነት በየዓመቱ እየተሻለ የመጣ ሲሆን የውጭ ምንዛሬው ላይ ተስፋ ሰጭ ብቻ ሳይሆን ኢኮኖሚያችንን መጋቢ እንደሆነም ተናግረዋል። አቮካዶ ምርት በ2011 አንድ ሚሊዮን አልበሏም ነበር እንደ ክልልና ክልሎች የሚሰበስበ ሁሉም ሎካሉ ምንም ተጨምረው ማለት ነው። አሁን ግን 7.7 ሚሊየን ኩንታል መሰብሰብ ችለናል ማለት ነው። እንደ ክልላችን አቮካዶ ከአቮካዶ ብቻ ላይ ከዛ ውስጥ ግን ብዙዎቹ አገር ውስጥ የምንጠቀመ ሎካል ማርኬት የሚሸጥ ስለሆነ ወደ ውጭ ሀገር ልከን ምንዛሬ ማግኘት የጀመርንበት አሁን በ2017 2000 ኩንታል ከዚህ አሁን የደረሰው ምርት እየተሰበሰበ እየላክን 2000 ኩንታል አሁን ወደ ውጭ ልከናል ማለት ነው። ከዛ አንድ ሚሊዮን ሁለት ሚሊዮን ዶላር ገቢ ማግኘት ተጀመረ ማለት ነው። ውጭ ምንዛሬ ይሄ ጅማሮ ነው። እስካሁን በዚህ ከ2012 ጀምረን ነው ማላክ የጀመር ነው። ከአስር ሺህ ኩንታል በላይ ሊከናል ማለት ነው። ይሄ ምርጥ ዘር ሀስ ብቻ ነው። ከዚህ ጋር ደግሞ ወደ ሶማሊያና ወደ ጅቡቲ የሚላኩ ሎካል ቫራይቶችም በየአመቱ ከአስር ሺህ ኩንታል በላይ ይላካል ማለት ነው።